በዓለም ውስጥ ያሉ ሰዎች ከፍተኛ የሆነ ሀዘንን የፈጠረ ሌላኛው ክስተት ሆኖ ተገኝቷል። አርቲስት ፍሬህይወት ባህሩ ህይወቷ ማለፉ ተነግሯል። በርካቶችን ጥያቄ ውስጥ የከተተው ነገር ታዲያ አንጋፋው አርቲስት በትናንትናው ዕለት ደህና ነኝ እያለች አውርታ ዛሬ በድንገት ህይወቷ ማለፉ ነው። ለመሆኑ ምና ታዲያ ህልፈተ ህይወቷን አስመልክቶ በርካታ የኪነ ጥበብ ሰዎች፣ ጋዜጠኞችና የሚዲያ ሰዎች ሀዘናቸውን እየገለጹ ነው ምን አይነት መልእክቶችን እያስተላለፉ ይገኛሉ? እንመለከተዋለን፣ በዝርዝር እንነግራችኋለን። አርቲስቷ እስከ ዛሬ የሰራቻቸውን የኪነ ጥበብ ስራዎችንም እንዲሁ በጥቂቱ ለወደ እናንተ እናደርሳለን። ከዚህ በተጨማሪ አሁን የሞቷን ዜና አስመልክቶ ከግራም ከቀኝም እየወጡ ያሉ መረጃዎች ምን ይመስላሉ የሚለውን ልንዳስስ ተገናኘን። እንደምናቸው ሰላም ሰላም፣ ውድና የተከበራችሁ እንግዲህ እንዴት ናችሁልኝ? እንደ ሰማችሁት በጣም ያሳዝናል። ከድንገተኛ ሞት ፈጣሪ አምላክ ይሰውረን ሁላችንም። እንግዲህ ቺ አርቲስቷ ከጓደኛዋ ጋ ማለት ነው ዛሬ ጠዋት ተቀጣጥረው ተደዋውለው ማለት ነው ለግማሽ ሰዓት ሲቀር ሰላሳ ደቂቃ ሲቀራቸው ሊገናኙ ህይወቷ አልፎ በመኖሪያ ቤት ውስጥ ተገኘች። የዚህም መንስኤው ምንነቱ አልታወቀም። ማለት ነው የአስክሬን ምርመራና ቤተሰብም ተደናግጦ እየተሯሯጡ ይገኛሉ። ምንም አልታመመች፣ ምንም አልሆነችም። እንዲሁም ቀጠሮ ነበርባት። ቀጠሮ ለመሄድ ግማሽ ደቂቃ ሲቀራት ህይወቷ ማለፉ ህዝቡንም አስደንግጧል። ሁሉም በድንጋጤ እንግዲህ ቤተሰብ በሙሉ በድንጋጤ ታምሷል። ያሟሟቷ ጉዳይ አልታወቀም። ከእንደዚህ አይነት አደጋ እግዚአብሔር አምላክ ይሰውረን። ድንገተኛ አደጋ በጣም ከባድ ነው፣ ምክንያቱም ምንም ያልታመመ ሰው እንደ ድንገት ሲሞት ሁሉንም በጣም ያስደነግጣል ማለት ነው። ከባድ ነው። እንግዲህ የምናውቃት ተወዳጇ ፍሬ ህይወት ባህሩ ማለት ነው። ሁላችንም የምንወዳትና የምናውቃት የምናቃት እንዲሁም ኮሚዲያ ናት። በጣም ደስ የሚል ብዙ ጓደኞቿ ከብዙ ሰዎች ጋር አብራ እንደሰራችም እናውቃለን ማለት ነው። እስኪ አንዳንድ ነገሮችን አብረን እንስማ ማለት ነው። አርቲስት ዘነቡ ገሰሰ ጋር ደግሞ የቅርብ ጓደኛሞች ነበሩ። የተለያዩ የኪነጥበብ ስራዎችን አብረው ሰርተዋል። በተለያዩ መድረኮችም ላይ እንዲሁ በተለያየ ጊዜ ሲደምቁ ኖረዋል። ፍሬ ህይወትም ከወጣትነት ዘመኗ አንስቶ በርካታ መድረኮች ላይ እንዲሁ የደመቀች ናት። ታዲያ አርቲስት ዘነቡ ገሰሰ ህይወቷ ባለፈ ጊዜ በተለይ የቀብር ስነ ስርዓቷ በቡልቡላ መድኃኔ ዓለም ቤተ ክርስቲያን ሲከናወን ፍሬ ህይወትም እጅግ ከፍተኛ ሀዘን ተሰምቷት የጓደኛዋን ህልፈት አስመልክቶ የነበረችበት ድባቴም የሚታወስ ነው። አሁን ደግሞ ተራዊ እሷ ሆነና እንዲህ ህይወቷ አለፈ። ታዲያ ፍሬ፣ ያንቺን ሞት ማመን አልቻልኩም ይለናል ቴዲ ካሳ በሀሳቡ ሲገልጸው ድንገተኛ ዱብዳና የሆነብኝ በማለትም ይገልጻል። ትናንት አውርተን ዛሬ ሞትሽን ስሰማ አምኜ መቀበል አልቻልኩም። ጓደኛ፣ እናት፣ ምስጢረኛ፣ እህት፣ መካሪ፣ የስራ ጋር ብዙ ነገር የነሽ እያለም ቴዲ ካሳ ሀሳቡን ይቀጥላል። ያሳዝናል። በተለይ እንደዚህ በድንገት አውርታችሁት የሆነ ሰው ህይወቱ አለፈ ሲባል ለሚሰማው ራሱ ማመን አይችልም። በአሁኑ ሰዓት በተለይ ይሄ ድንገተኛ ሞት የሚባለው ስኳር፣ ግፊት፣ የተለያዩ በሽታ ያለባቸው ሰዎች በድንገት ጸጥ እያሉብን ያሉት ልብ ድካም በቀደም ለታ ሙሽራው እንዳያችሁት በሰርጉ ላይ ነው እየጨፈረ እያለ እንግዲህ የሰርጉ እለት ሐሙስ እለት የዛሬ ሳምንት ማለት ነው። ሐሙስ እለት በአዳራሽ ውስጥ ማለት ነው በናሶ አዳራሽ ውስጥ ሙሽራዋን እጇን ይዞ እየጨፈረ እዛችሁ ጸጥ አለ፣ ወደቀ። ከዛ በኋላ ህይወቷ አልተንትናላለች በዛችሁን ያለፈች በወደቀበት የሰርጉ እለት ገና አዳራሽ ውስጥ ሙሽራዋን ይዞ ወደ ቤቱ ሳይሄድ ማለት ነው። እና ድንገተኛ ሞት ነው። በዛም ሲመረመር ምንድን ነው የልብ ኬዝ፣ እሱ ሳያውቀው ግን ልብ በሽተኛ እንደሆነ ነው ሐኪሞች መርምረው እንግዲህ ያገኙት። ልብ በሽተኛ ስለሆነ ነው በጣም ያስደነግጣል። እና የድንገተኛ ሞት ሁሉንም በጣም ነው ያስደነግጠው። ከእንደዚህ አይነት አደጋ ይሰውረን። የእውነት ቅስም ይሰብራል ማለት ነው በድንገት የሚያደርጉትን አሟሟት እንዲህ ሲገልጸው ተመልክተናል። የመኖራችን ነገር መልኩ የሚታየው ሞት ጋ ይመስለኛል ይላል ተወዳጇ ሳቅና ፈገግታ ከፊቷ የማይጠፋው መልካሟ አርቲስት ፍሬ ህይወት ባህሩ ዛሬ ጠዋት ሶስት ሰዓት ከሰላሳ ላይ ነው በድንገት ያረፈችው። ይላል እጅግ አስገራሚን አሟሟቷንም አስከትሎ ይገልጻል። ሰሞኑን ጉንፋን አሟታል። ይሁንና ትናንት አመሻሽ አራት ሰዓት ላይ ተደዋውለው ለዛሬ ምሳ ሰዓት ተገናኝተው ምሳ ሊበሉ ቀጠሮ ያዙ። ከነጋ በሰላም ተነስታ ገላዋን ታጠበች። የምትደውልበት ሰዓት ደረሰ። 30 ደቂቃ ሲቀረው ግን ህይወቷ አለፈ ይለናል። ይኸው ቀጠሮም ሁሉም ነገር ቀርቶ ወዳጅ ዘመዷ ስርዓተ ቀብሯን ለማስፈጸም ደፋ ቀና እያሉ ነው። በዚህ አለመደነቅ እንዴት ይቻላል? ይላል ቴዎድሮስ። አሁን ከደቂቃዎች በፊት ወደ አንድ ባንክ ኃላፊ ቢሮ ሄጄ ለመሳሶታ ከሰዓት በኋላ ተመለስ ብሎኝ ወጥቻለሁ። በዚህ መሀል ነው የሰው ህይወት የሚያልፈው። ዛሬ ከሰዓት በኋላ በህይወት ወደዚህ ቢሮ ላልመለስ ምችላለሁ፣ ወይም ይመጣል የተባለው ኃላፊም ላይመለስ ይችላል። ወደንም ጠላንም፣ አስታወስንም ረሳንም ህይወት እንዲናት እስቲ ይሁን እህት አለም ነፍስሽ በሰላም ትረፍ፣ በማለት ሀዘኑን አስቀምጧል። በጣም ልብ ይሰብራ ሰማችሁ፣ ምሳ አብረው ሊበሉ ተቀጣጥረው እንግዲህ ከቴዲ ጋር በጣም ነው የሚያሳዝን። የእውነት ሻወር ውስዳ እቤት ገብታ ልብሷን ቀያይራ ልትሄድ ሰላሳ ደቂቃ ሲቀር እሱም ወደ እሷ ሊሄድ ህይወት እንደዚህ ናት። ክፉ ስራ አንስራ፣ ንስሐን ንግባ ንስሐ ገብተን እንጠብቅ። ህይወት እንዲናታያችው በ በቃ አለን ስንል የለንም የለንም። እውነት ነው። አሁን እኔ በዚህን ሰዓት እዚህ ጋር ለእናንተ ቪዲዮ እየሰራው ነው። ከዚህ በኋላ ማታ ልኑር አልኑር አላቅም፣ ምክንያቱም ነፍሴ በፈጣሪ እጅ ነው ያለችው። እኛ ግን ይሄን ረስተን ክፉ ነገር እናስባለን። ሰውን ለመግደል፣ ለሰው ክፉ ነገር፣ መጥፎ ነገር፣ ተንኮል፣ መቀኝነት፣ የማይሆን ነገር እናስባለን። እውነት ፈጣሪ ከእንደዚህ አይነት ነገር ይሰውረን። እግዚአብሔር አምላክ ምክንያቱም እንደዚህ አይነት ሞት እያለ ብንችል እዋካችሁ ንስሐ ገብተን ኃጢአታችን ተናዘን የሰው አደራ የሰው ብድር ምናምን ያለብንን ነገር ሰጥተን ተዘጋጅተን እንጠብቅ። ጊዜው አሁን ነው ብላችኋለሁ የምንዘጋጅበት። ነፍስሽን በአጸደ ገነት ያኑረው። ለወዳጅ ዘመዶችሽም መጽናናትን እያድልልን ፍሪሆት እናመሰግናለን እናታችን ለነበረን ብዙ ጊዜ ምክንያቱም ጥሩ ነገርን ስታስተላልፍ፣ በኮሚዲያን ሰዎችን ስታ ጥሩ አርቲስትናት ሰዎችን ስታዝናና ምን ስትል የነበረች ናት። እግዚአብሔር የወደደውን አደረገ። በድንገት ነው ይዟት የሄደው። እንግዲህ እግዚአብሔር አይከሰስም፣ አሚን ብለን መቀበል ነው። ነፍስሽን ባጸደ ገነት ያኑረው፣ ለቤተሰብ መጽናናት ያድልልን። አንዳንዴ እንደዚህ አይነት ሞት የመልካምነት ሞት ነው ይባላል። የመልካም ሰዎች ሞት እንደዚህ ናት፣ ሳይንገላቱ ጸጥ ነው የሚሉ እንግዲህ እግዚአብሔር መልካምነቷን ብዙዎች እየገለጹ ነው። መልካምነት ሺ ከተልሽ ላይ ቤት ላለሁ